አጠናስጥልኝ ያው የነገሮች መደምደሚያ ሰላም ነው መሆን ያለበት። በርግጥ እኛ ካለፍናቸው ናቸው የእርስ በርስ ግጭት የጦርነት ትርክቶች ያተረፍ ነው ሐዘን ነው ሐዘን ነው። አንዱም በሰላም ተጀምሮ በሰላም ያለቀ የለም። ሰላማዊ በሚመስል የፖለቲካ ትግል ይነሳና መጨረሻው በደም ነው የሚሆነው። ትውልድ ይገበርበታል። ትውልድ መስዋዕት ይሆንበታል። አሁን ደግሞ በእኛ ዘመን በዚህ ሲዝን በእኛ ደግሞ እንደዚህ እንዲሆን አንፈልግም። እኛ ሲጀመር ፖለቲከኞች አይደለንም ሙዚቀኞች ነን። እኛ ደግሞ መሳሪያችን ደግሞ ድምፃችን፣ ሰላም ነው። ደግሞ መሳሪያችን ሰላም ነው። ያኛውም ይሄኛውም ወገን ሰላም እንዲሆን ነው። እኔ ከዚህ በፊትም ሰላም እንዲሆን ሰብኬ ያለሁ ያኛውም፣ ይሄኛውም ሁሉም በሁሉም ወገን ሰላም እንዲሆን። ስለዚህ አሁን ባለፈው የጀመርነው አንድ ትግል ነበረ በሲዳማ ክልል ላይ እየደረሰ ያለውን በቃ የመልካም አስተዳደር እጦት የመልካም አስተዳደር ችግር አንስተን በብዙ አይነት አቅጣጫ እያነሳን ስንወያይ የነበረና ግን በጣም የሚገርመው ነገር በዛ ሰዓት ያንን ሀሳብ ስናነሳ ያንን ሀሳብ ስናነሳ ያነሳንበት የታገልንበት ሀሳቦቻችንን የገለጽንበት መንገድ እሱም ምንድን ነው ሐሳቡ ትክክል ሆኖ ሳለ ሐሳቡን የገለጽንበት መንገድ ለምሳሌ እኔ የግለሰቦችን ስም እየጠራው የባለሥልጣናትን ስም እየጠራው የባለ ሀብቶችን ስም አንስቼ ተሳድቤ ያለው ደስታ ሊዳሞ ብዬ አብርሃም አሻለው ብዬ አንስቼ ተሳድቤ ያለው ባለ ሀብቱንም እንደዚሁ አንስቼ ተሳድብ ያለው የአገር ሽማግሌዎችንም እንደዚሁ ብቻ በየእንትኑ የስድብ ነገር ኃይለ ቃል የተሞላበት ነገር አንስተናል። ሐሳባችን ትክክል ነው። የህዝባችን ጥያቄ ትክክል የህዝባችን ጥያቄ ያለ ጥያቄ ነው። እሱ ጥያቄያችን ትክክል ነው። ነገር ግን ስድቡ የማይገባና ስህተት ነው። ስለዚህ ስህተት እንደሆነ ይህንን ደግሞ ጥፋት እንደሆነ አምነን ከልብ የመነጨ ይቅርታን እንጠይቃለን፣ ለተሳደብነው ነገር። አሁን ደግሞ ከፊት ለፊታችን ፊቼ ጨምባላላ በዓል አለ። እንዲሁ ደግሞ የህዝባችንም ጥያቄ ተመልሶ መልካም